የተሸነፈ ሰው ምንም ታሪክ ያለው አይመስላቸውም። የሚሰማ ታሪክ ያለው ድል ላይ ብቻ ይመስላቸዋል። ጣፋጭ የፍቅር ህይወት ያለው ሰርካካ፣ አይነ ግቡ ፊት ላይ ብቻ ይመስላቸዋል። ስንት ሁንጋሪ ውስጥ የማስገባ ጣጠር ጣፋጭ ትዝታ እንዳላት መጠርጠር ለምንድን ነው የሚሰናቸው? ካደን ስላቸው በውስጣቸው ድሮም እኮ የሚል መልእክት ፊታቸው ላይ አለ። በተለይ ቁመናውን፣ ሰፊ ደረቱን፣ ፈገግታውን በአካል ወይም በፎቶ የሚያውቁት ሰዎች የሚልኩን የሚለኩን በቁመናና በፊታችን ቅርጽ ነው። ፊት ቁመና ደምግባት ለመተዋወቅ ብቻ የሚረዳ አይመስላቸውም። ከተዋወቀም በኋላ የጤነኛ ሰው መነዘኛው ማንነት እንደሆነ አይገባቸውም። ለምን ወይ ነው የተወዳጀ ነው። ልበሙሉነትን እኔ እንዳስተማርኩት ብንግረው ይሚያምል ወዳጆቻችን ሲቀላቀሉ ደቂቃዎች ሳይቆጠሩ ነው የኔ ምንተ የተማጽ ጭንቅላቱን ደንብ ነገር በየቀኑ እየመገብኩ ስራውን ውሎውንና የትምህርት ደረጃውን እኔ ነኝ አሰባደር ወደ ስኬት ያደረደርኩት። ምን ያደርጋል እኔ ላይ ተንጠልጥሎ ባለ ህልም ካደረግኩት በኋላ ረገጠኝ። ህልምን እውነት እውን አድርጎ የመኖሪያ ትርጉም ከመስጠት በላይ ምን አለ? ድሮ የሚያውቁት ሰዎች እስኪጠፋባቸው ነው ሞገሳም ያደረግኩት። ውሸት አይደለም። እሱም ከስሜ በስተቀር ማንነትን አድጎ ልግሮች ነው ያበጀሽ

እሱ ራሱ ብርሃኑ ሳይሸበሽንበት እንዲያበራ የሆኑበትን ዘነጋው። አድናቆቱ አወቀው የገዘፈ ሲመስለው አነስፎበት። ጭብጨቡ አስተውሎቹንም ባይነጥቅበት የተባረከ ነው። አስተውሎት የሌለበት ከፍታ ዩራሂደር እንጂ ውድቀት መጠናቀቂያ እንደሆነ ነገሩ ነበር። ትምክህቱ ሲጎላ አታስፈልግኝም፣ ብቻዬን ሙሉ ነኝ አይነት እንቅስቃሴ ላይ እንደነበረ አስተውያለሁ። አንድ ቀን ከወዳጆቹ ጋር ቢዝነስ ለመስራት ሲንቀሳቀስ ውል አብጁ አልኩት። አረ ማለት ሕግ ላይ ሙጭጫ አትበይ። አለም በሎጂክ አትመራም በፍቅር በመግባባት እንጂ እንኳን ቢዝነስ ወዳጅነት ራሱ ንቅጻጣ ያለው ሁሉም ግንኙነት እኮ ሳይበራ የሚግባባበት መርህ አለው። በአምናዊው ወንድሜ ውሱ ማለት ተብሎ ውል አልባ ቢዝነስ መጨረሻው ካተራጉ የበለጠ ነው። ያቀስለ ትኩር ብረቱ አልገባሽም አልገባሽም አሁን ራሱ ያወራሽው ሎጂክ ነው። እግዜር ስላለመሩ ይህ አማኝ በጸሎት ለመዳኑ ሰው ይበዘንለት የሚያምኑ ይመስልሻ? ጸበልተኛው መብርቻ አንድ ጸበልተኛው መርቻ አንድ በት ባይኖረው እንኳን ዘበዘብሽ እያልከኝ ነው። እንደሱ አላልኩም። በሂደት ምን ሰውቤቱ ሸፈነበት። ሰው የሚመዘነው በአድራጎቱ ውስጣዊ ፍላጎት በመመርመር እና በመረዳት አይደለምን? የምናደርገውና የምንናገረው በደረቁ ከተተረጎመ ማን ከማጋር ይኖራል? ፈርጠም እያለ መጣ። የሆንኩለትን ዘነጋ፣ ለስኬቱ የከፈልኩለትን ዋጋ አደበዘዘው። እንቅስቃሴውን የደብቀኝ ጀምር። ውጤቱ ሊያውም ሊያሳፋው ነው ሚነግረኝ ያገደውን ሳይሆን የወሰነውን ነው የሚያሳውቀኝ። አንድ ቅዳሜ ዕለት ቤቱ ሄጄ ተጫወተን እየተመካከረ ሳለ ድንገት አንገቴን እየሳመ እየቸኮል የለበስኩትን ከላይ ገፈፈው። ቤል ዋትረውን ከማለት ውጭ መናገር አልቻልኩም። ከሌላ ቀኑ በተለየ ተዋሰልን። ሴቶች አዲስ ነገር ስላልመዱ እንዲሁም በተለየ መንገድ እርካታ ስለተሰሙ እንዲሁም እንደሚወደኝ ስለነገረኝ ባልጠበኩበት መንገድ ስለተኛኝ ብቻ ደስ ብሎኝ ውስጤ ትንሽ ጥረት

መጽሐፌ ሲታተም ምስጋና የለሷ ብቻ ሰጥቻለሁ። በመመረቂያ ጽሁፌ ላይ በጉልህ የእሷ ስም ነው ያለው። ወዳታለው ስም ፍቅሬ የሚዳሰስነት ትላለች ስታገኘኝ። ሱሴ እየበላኝ እያደቀቀኝ ነበር። ለራሴ ያለኝ ስፍራ እዚህ ግባ የማይባል ነበር። ባንክ ቤት ሴል ወረፋ መያዣ መቀመጫ ወንበሩ ላይ የማቆሸሸውን ያህል ለመቀመጥም የማለመትን ነበር የሚመስለኝ። ሱሴ ልምጥምጥ አድርጎኝ ነበር። ተስፋ ያልቆረጠብኝ አንድም አልነበረም። ስለ ደቂቃና ሰዓታት እንጂ ስለ ነገር የማላስብ ነበርኩ። ማረማዊት ነች። ቁልቁላ ታነሳችኝ። ግን ካልኳት ታውቃለች፣ እንደመወዳት ታውቃለች፣ እንደማከብራትም ታውቃለች፣ ላገኘሁት ሰው ሁሉ እንደማጣቅሳት። ያኔ ግን ያኔ ገና በንጹሕ ወዳጅነት እያለን አንስቶ ስትባትትልኝ በተለይ ነው ደም ስሬ ውስጥ የሰረጸው። ከሁሉ ሰው በተለየ ስለምታይ ስለምታዝንልኝ፣ የወዳጅነት ፍቅሯ መላመዳችን ሲጨማመር በፍቅሯ ወደቁ። አንድ ጊዜ አባቴ ታመመብኝ። ለአባቴ ከኔ በቀር ማንም አልነበረው። ስራ ፍቃድ አላገኘ ስል የአመት ፍቃድ ወስዳ ቀን ከቤት አባቴን አስታመመችልኝ። ለአባቴ መድኃኒት ለመግዛት ሲወደድበት እሱ የለውም ብላ የአንገት ጌጧን ሸጣ መድኃኒት መግዛት ያው መድኃኒት መግዛቷን ያወቅኩት ወርቅሽ ቤት ደብይ ስጠይቃት ለአባባ መድኃኒት መግዣ ሳንቲም አልነበረኝ አንተ ደግሞ ውጭ ላይ ስለነበርክ ከማስጨምቅ ብዬ ነው የሸጥኩት በሚል መልሷ ነበር ፍቅርን ሳያም ሾባሾቅ የሚኖር የተባረከ ነው ስጦታ ነፍስ ከማዳን በላይ ምን ያደርጋል ብለ ነው የሚሆኑ ሌላ ቀን ሰብሰብ ብለን እየጠጣ ራት በልትን እንዳበቃን ጃኬት ጊዜ ውስጥ ገብታ ወጣች

እኔ ከምከፍል አንተ ክፈል፣ አንተ ስትጠልቅ እኔ ትልቃለሁ ብላ ነው። በስንት ጣር እንቅስቃሴን አይታብኝ ስትጠይቀኝ ነው ፍቅሬን ገለጽኩላት። ተንጠራርቶ ማፍቀር ብቻ ይሆናል። ተንጠራርቶ ፍቅር መንገድ ግን ቀላል አይደለም። በጣር ተቅልስ ልሼ ፍቅሬን ገለጹ። በቀን ብዛት እሺ ምን ቢም ሳትለኝ ራሳችን ፍቅረኛሞች ሆነን አገኘነው። ጥንካሬዋን አጋባችብኝ። ድግመቴን ተጠግታ አተመለችው። አብረን የማንኖርበት ጊዜ ጠፋ። እኔግን በመጨረሻ ካልኳት ግለምን ካልኳት ማርያም የሁት ሱሰኛ ቶማስን በራስ የማይተማመኑ ቶማስን ልምጥምጡ ቶማስን ሱሱን አስትታ ልበ ሙሉ አድርገው ቆፍጡን እንኳን የትናንቱን ቶማስን ልትረሳው አልቻለችም። የተቀየርኩ ይመስላታል እንጂ እንደተቀየርኩ አልተቀበለችም። ፈጠም ኮረብዬ ሳውራት ትገረማለች

ከእሷ ውጭ መቆም እንደሚችል በርካታ ጊዜ አሳየኋት። ማራማ ሚት ተማሪዋን መስላት ስታይ ሰውራት ስንጨዋወት ማረም ነው የምታያት። ከእሷ እጅ ተረማ ብጄ ማሳየት እንደሚቻለኝ በተደጋጋሚ ያሳይቻታለሁ። አትፍታ ተሳስታ አሳያት ስሞክር እና አልሰማ ስትለይ ፈርጠው ምስል ማረማ ትቆሜ ስማር እንኳን ቢ አይነት ሽላላት ትሽላለች። የሰው ልጅ ስለሆነ እምነትና ስላገኘው ሁሌ የሚመሰጥ ፍጡር አለመሆኑ አልገባትም። በየጊዜው ነበራት ዘማስተር አይነት መልእክት ታስተላልፋለች። አንድ ቀን ስለ ጉብዝናዋ፣ ስለ ጥንቃቄዋ ተጠራጠሪ አላውቅም። ግን ጎበዝ መሆን ማለት ስለታለባነት ነው እንዴ? ዘወትር አለቃህ ነኝ። የህይወት መስመር ቀያሽ እና አዳሽ። ከቤተሰብ ጋር መሆን ከበደኝ ለማስተካከል ንግግር ስጀምር ትናንትና ነው ይመስልሃል። ትናንት ዞር ብለው ያላዩ ሰዎች ወሬ ልብን አጠገበ ትለኛለች። ተታከተች ሳገኛት ለፈተና የተዘጋጀ ኤክስ እንደሚገባበት የሚጠነቀቅ ተማሪ አይነት ስሜት ይሰማኛል። የተሰማኝን ነገር ላለማስተያየት ሞከርኩ፣ ግን አልቻልኩም። በተለያየ ጊዜ ስሜቴን ፍቅሬንም ጭንቅ ጭቅጭቅንም ተገን አድርጌ አብራራው ላስረዳትም ሞከርኩ። የበላይነት ስሜቷ ውስጥ የተወሸቀ የበታችነት ስሜት አቆጥቁጦበታል። ወይ እንደሷ ሰው መቀየር አይችልም፣ አሊያም እሷ እንደኔ ለመቀየር ዝግጁ አይደለችም። ብቻ ብቻ አብሪያት መሆን ሲያታክተኝ፣ መታከቴ ከአቅሜ በላይ ሲሆን ተውኳት። እሷ ክህደት አለችው። ድሮስ በዳሪ የሚለው በጣል ላገኙ ሰው ሁሉ ፍሬ ተርስኬ እንደሚዘበዝብ ነግረውኛል። ልቡ የሸፈተን ሰውን ልብ ማሸነፍ ግዙፍ ድንጋይ ዳገት ይዞ ለመውጣት መሞከር ነው ያክላል። ይክላል ቶማስ። ሳጠፋ ሳጠፋው ሳስቀይመው፣ ወይም ሳናድደው ስለማስተካከል ማስተካከል እያሰበ አይደለም የሚሞግተኝ። እንዴት ልለያት እያለ መለያያ መንገድ እያፍነፈነ ነበር ጭንቅላቱ። ከሃዲ ውለታ ቢስ እንዳይለው ጣፋጭ መለያያ ምክንያት እያከማቸ ነው። ከኔ ጋር የነበረው ከበደሉ በጣም እንደ በጣም የሚያመመኝ እንደሚያዝንልኝ መዘብዘቡ ነው። ያደረገውን እያወቅን በደያ አይነት ይመስሎ ሲቆሰቁስ ሳይቀር ሳይሰቀጥጠው መስማት ይቻላል። ጆሮ ነው አለማችንን ያጎደፉት። እየበደሉን ደግሞ መጥተው ለበደላቸው ከአራምባ እና ቆቦ ምክንያት እየደረጁ ነው። ተጠቅመው ሳለ እየተጎዱ ምሾ ነው የሚያወርዱ። ተርመስማሽ ነፍሶች ናቸው። ደግሞ የበደሉን ስለሚያብ ስለስሏት በደላቸውን ማፍዘዣ አሳማኝ የምትመስል ነገር አያጡ። ትናንት እኮ ሰው ብቻ ሲሆኑ ለሱሱ ሳንቲም እየለመንኝ እንጂ የልብ ወዳጅ አይመስላቸውም ነበር። ትናንት ከእሱ ጋር ሲሆን የሚያይ ስንት ሰው አዞ አይመጠንሽም እያለ መክሮኛል። ሀሳባቸውን የጫጫታ ያህል እንኳን ቦታ ሰጠውት ነበር። እሱ ግን ካለ አጣጥለው ሲያወሩት፣ ሲቀልዱበትና ሲያሳንሱት ከስንቱ ጋር ተሟገትኩ፣ ከስንቱ ተጣላሁ። ጭሎ አድርገው ክዮቹ ሲልኩት፣ ታናናሾቹ ሲያሳንሱት፣ ስንት ቀን ቀና እንዲል ባተልኩ ወደ በጎ መለወጡ ብዙ ጠመዝማዛ መንገድ አለ። እንደ መበላሸት ቀላል አይደለም። እሱን ለመለወጥ ስንት መጻፋ ነበርኩ። ስንት ስልጠና አስገባሁት። እሱን ለመቀየር ስንት ቀፋፊ ስፍራዎቹ ዋልኩ። ከማይረባ ሰው ጋር ሆነሽ በሚል ቤተሰቦች መከሩን ጨቀጨቁ ተጣሉኝ? እኔ ግን ተጋፈጥኩት። እሱ ካደኝ እንጂ እሱስ አሸንፎት ምን ያሸለብኝ ነገር ነበር። ከቤተሰቦች የተቀበልኳቸው ስጦታዎች እጅ ላይ መች አሉና መቀየር ውስጥ ጦታ ይሆናል ብዬ ነው የታገስኩት። ለምንፈልገው ነገር ዋጋ ካልከፈልን የምንፈልገውን ነገር መቼም እናገኛለን። እሱ ግን ከደ ተነጫናጭ ግትር ነሽ ይለኛል። ነገር ግን ያኔ ንጹሕ ወላጆች ሳለን ጭምር አስቸጋሪነትሽ ለታገሰች ደቂቃዎች እንኳን አይከር ነው የሚለኝ ነበር። ትናንት አንን ያለውን ማንነቴን ዛሬ ጎረበጠኝ አለ። ይህን ማንነቴን እያወቅና እያየ እኮ ነው ከመጠንቦች ፍቅረኛሽ ካልሆነን ያለ ዛሬ በሱሱ ሲላቀቅ ዛሬ ከሱሱ ሲላቀቅ ሲያምሩበት፣ ጥሩ ደግሞ ሲያገኝ፣ አለቃ ሲሆን ትላንት በደከመበት ወራት የተቀበለውን ማንነት ኮሰሰው። ሕሊናው ሲጠይቀው ሲሞግተው ያሳለፍናቸውን ጥልፍልፍ መንገዶች ለማያውቁ ለማይሞግቱ ሰዎች ጥሩ ሰው ነች ግብ ካርኳት ብሎ ጆሮ ሲሰጡት፣ ኃጢአቴና ምስኮና አለስልሶ ያትታል። የውስጥ እውነት በጭብጨባ ሆኖ በእርግማን ብዛት የሚዛነት መስሎት ኢየሱስን የከሰሱትና የሰቀሉት እኮ ያልደረሰባቸውና የፈወሳቸው ናቸው። ሰቃይና ከሳሾቹ ሲጠየቁ የሚሉት መቻቱ። እሱ ግን ትዝታችን ይበቃኛል ያልኩትን አሉ።